ነገር ነገር ያነሳዋልና፣ ህማማተ መስቀል ላይ እና ድርሳነ መስቀል ላይ ሰለሞን ንጉሱ እና የግሪኩ ንጉስ እስክንድር ሄዱልህ ታሪክ እርስ በርስ ይምታታል አልኩ። ድርሳነ መስቀል ላይ ሰለሞን ሄደው ይለዋል። ህማማተ መስቀል ላይ ደግሞ መስቀል መስቀል የሚለው መጽሐፍ ላይ ነው ያለው፣ ህማማተ መስቀል በሚባለው ላይ እስክንድር ነው ሄደው። እስክንድር ገነትን ሊያያት በወደደ ጊዜ በአዝራ ፈረስን፣ ንስርን ከባዝራ ፈረስ ጋር አላምዶ አዋለዳት ይላል። አንተ ቁጭ ብለ እየቋጨ እሺ። እናማ ከዛ በኋላ ይላል እንደዚህ ነው መጽሐፉ የሚያወራው። ዝም ብለን አሁን በአገርኛው በገጠርኛው በባለ አገርኛው ላውራ ብዬቃል። አስኮመቁመሃል አልኩ። ምን ያደርግላል። ከበበው ገዳዛ ደምትፈልገው ፍልፍሉ እያልክ አንተ ያልሆነ ነገር ምሳማ ማለት ነው ለመሳቅ ከፈለክ፣ እዚህ አንጀተ እስኪዞር ድረስ የሚያስቁ ጽሑፎች ተጽፈዋል። ጥሩ ተራኪ ብቻ ነው የሚያስፈልገው። እና እስክንድር ወደ ሰማይ ገነትን ሊያይ በወደደ ጊዜ ሄደ። ሲሄድ፣ ሄደው በፈረስ እየጋለበ ነው። ፈረሱ ሁለት ክንፍ አለው። ያን ከባዝራ ፈረስ ጋር አላምዶ አስወለደ። አንዳንዶቹ ንስሩን ያጠቃት ፈረሷን ይላል። አሁን ደግሞ እንደገና እኮ በዚህ ዲቤት ልንገባል። አንዳንዶቹ ደግሞ አንዳንዶቹ ደግሞ የለም፣ በአዝራን ፈረስ ሲያስጠቃት ከፊት ለፊቷ አሞራ እያሳያት ነበር። አስጠቃት ማለት አልገባኝም ኤርሚያው ልል ፈረሱ እኮ ስጋ ነበር የሚበላው፣ ታውቃለህ? ከመጠቃቱ እሱ ብላይጣ ወደ ማጥቃቱ ላይ ነው። ምንም ሊገባኝ አልቻለም። ሳይንሱ መንፈሳዊ ሊገባኝ አልቻለምስን የፈረስን ጥቃት እንቃወማለን እኛ ር መብላት አቁ ምላሰንበር መብላት ጀመረ። እኔ እኮ በጣም ግርም የሚለው ምንድን ነው ብዬ ስጠይቅ አይ ኖ ኤርሚያስ፣ ነገሩ አልገባህም አሉ። በአዝራ ፈረስ አላምዶ ንስሩን፣ ምን ማላመድ አስፈለገውም? ከዛ በአዝራይቱ ፈረስ ተጠቃችላል። በአዝራ ፈረስ ደግሞ እኔ ያውቃለሁ። እኔ ገበሬ ነኝ እረኛ ነኝ። እኔ ጋር አታምታታ እና ፈረስ ፈረስን ሲያጠቃት የሚጠቃቁበት ነገር አለ የሚታወቅ ማለት ነው። አንዷንዱም በማጥቃት ብሎ ደግሞ ማጥቃት ይተርጎም ላይ ብለቃላል። ቆስጠቀር ሄድና መዝገበ ቃላት እኔ ሱን ስተነትን አሉልም። ኦኬ፣ ታዲያ በአዝራውን ፈረስ አላምዶ ከንስር ጋር ንስሩ አጠቃት ብሎ ይላል። ኖ ኖ፣ ንስሩ አይደለም ያጠቃት አሉ። እና በአዝራዋን ፈረስ ሌላኛው ወንዱ ፈረስ ሲያጠቃት ከፍለፊቷ ንስር እያየች ነበረ። ወንዱ ፈረስ ያጠቃት አሉ። እንዴት አይነት እኔ ምል! የት ነው የምንኖረው? እዚህ ፕላኔት ላይ ነው ወይስ ጁፒተር ላይ? እኔ እኮ አንዳንዴ የሆነ ፕላኔት እንትን ራንድ ኮሚንት ላን በለ በድሮ ነው እንዲያጠቃት ይላል። ትክክለኝ ሚንት እንዲህ ምንም አልገባይ ብሎ አለ በሁለቱም። እሺ በአዝራ ፈረስ ትጠቃ ነስር ከፊት ለፊት ካሳያት ምን መሆኑ ነው? ዝም ብዬ ወደ መጽሐፍ ቅዱስ ወስደው የያዕቆብ በጎች የተባሉት ለአባ ቤት ሽምን ምሊ በትራደ ያሳያቸው እንደዛ መሆኑ ነው። እሱ እኮ በትሩን ገንዳ ውስጥ ጥሎ በጎቹ ውሃ ሲጠጡ በትሩን እንዲያዩት ነው።

ምንም አታመጡ፣ እናገራለሁ እንደዚህ አይነት ሴቶች ካላችሁ ጀርባዬና ዙሪያ ያናገርም ያው ሪፖርት ብታደርጉ ነው። አንዳንድ የሚወሰሉት እዚህ እንኳን አሉ ብያለም። ግን ካላችሁም ምንም ምንም ይቅርታ አልጠይቅም። አንዳንድ የሚወሰሉቱ እናቶች ወይ እህቶች በባሎቻቸው ላይ ተደበቀው እና የሆነ ቦታ ላይ ተንጎዳጉዳ ድው አድርጋለች እና ከዛ ልጁ ሲወለድ ከአባትየው ምንም የያዘው ነገር ላይገኝ ይችላል። አያትም ጋ ስትሄድ የለም፣ አጎትም ጋ ስትሄድ የለም። አንዳንድ ልጆች አይታቸው ከሆነ የአክስት ልጆች ጋር ሄዳሉ። መልካቸው ዘር ስለሆነ ምንም ችግር የለውም። ግን በዘር ውስጥ ተፈልጎ ይታጣል። ያንን የማይመስል ሰውዬ ምንድነው ይወለዳል ማለት ነው የሰባ ከርከሮ ነው ያለችው። ኦፓል ነው ወይስ እንዴት ነው? አማርኛ ብቻ እና ይወለዳል። በሚወለድ ሰዓት ቤተሰብ ውስጥ ፈልጎ አባትም ጋር እናትም ጋር የለም፣ በዘር ውስጥ ይጠፋል። ወይዘሮ ዘሮ እንትና፣ አቤት፣ ይሄ ልጆት ግን ማንንም አይመስልም ይላል። የገጠር ሴቶች ደግሞ ሲናገሩ

እህቶች እህቶች እህቶች ማለት እህቶች ማለት ነው፣ እንደዚህ አይነት ቃሉ። ከዛ ምን የሚል ወሬ ያመጡ ኢትዮጵያውያን እህቶች ያው እናቶችም አጠቃላይ እህቶች ተብሎ ስለሚጠሩ፣ አይ ሴት በምታረግዝ ጊዜ አሉ፣ በምታረግዝ ጊዜ የሆነ ቆንጆ የወንድ ካይች ልክሱ ነው አስመስላ ትወልዳለች። እታለም፣ አታምታችም ስልሽ እውነቴ ነው እምልሽ። እንዴት ሆኖ ነው አንቺ የሆነ አንድ ባለ ጢማም ወንድ መንገድ ላይ ስላየሽ፣ እንዴት ኮፒ ሆኖ በማህፀኑሽ የተጸነሰው እንዴት እሱ ሊመስል ይችላል? በምንኛ አንድምታ ትርጓሜ ነው የተረጎማችሁት? የኢትዮጵያ እኔ እኮ ጦርነት በሌላ ማውጃ አይደል? ምንም አጣመጡ። እንዴት ሆኖ ነው የሆነ አንድ ጢማም ወንድ መንገድ ላይ አግኝተሽ ከእሱ ጋር አካልተኛሽ በስተቀር ጸበል ጸዲቅ ካልተቀማመሳችሁ በስተቀር እንዴት ሆኖ ነው ሊጸነስ የሚችለው? አይ በባለፈው ሲሄድ ወደ ገበያ መንገድ ላይ አየሁት እና ከዛ የተጸነሰው ልጅ እሱን ኮፒ ሆነ። በየትኛው? በመንፈሳዊ ነው? በሳይንስ ነው? ተሰምቻለሁ። ከቃሉ ጋር ናችሁ የሆነ ነገር ስናገር እያጨሰችን ከቃሉ ጋር ናችሁ ትለናለች እ አስታክሱልን በመድሃኒ ያለም። በምንኛ ስሌት ነው መንገድ ላይ ያገኛችሁትን ወንድ የሚመስል ልጅ ሊወለድ የሚችለው? እና ልመለስ፣ እዛ ስለ ብርሃን ሰይፍ እያነሳው ነው። እና ተውት በቃ። አይ ትቸዋለሁ፣ እህቶች በጣም ትቸዋሉ። እና ከእናንተ ጋር ፔስ መፍጠር ነው ይሻለው። አይ ወንድም አለ። እና እህቶች አይዟችሁ፣ የሚወሰዱት ወንድም አለ እናንተ ብቻ አይደላችሁ። እና ይሄ ባነው እስክንድር እዛ ገነት ሊያይ በወደደ ጊዜ የብርሃን ሰይፉን ሲያሳየው፣ ይላል ይሄው መጽሐፉ ስሬ ነው ያለ ሕማማተ መስቀል ላይ የብርሃን ሰይፉን ሲያሳየው ደንግጦ ማናህን ተብሎ ሲለው እኔ የገነቱ ጠባቂ ሱራፌ ነኝ ብሎ አለው። እዛ አባቶቼ ተጠምደው በምንድነው? ቆይ ለምን አላነበብኩም? እሑድ ነው አይደል? የተማታሄዱም ታላቁ ፊልም ምናምን ነገር የለም። ምን ነበር አንድ፣ ደግሞ ህብረት ፍሪት ነው የሚባለው። እሱም ቀርቷል አይደል? ምንድነው አሁን ያለው? አለብጅም ያይዘው የለም። ኤርሚ አሁን ሁሉም ቲክታክ ላይ ነው። በአንድ የጠብቆኛ ገምባረኩ በቃ ኤርሚ የኔ ቸርች እየወጣ ጸጋ ይብዛላችሁ። ንኪ እሺ መንገደ ሰማይ፣ ህማማ ተመስቀል እሺ ህማማተ መስቀል ይኸው ድርሳነ መስቀል ዘወረሃ መስከረምም ላይ ይሄ ታሪክ አለ። እዛ ለሰለሞን ተብሎ ነው የተጻፈው። እዚህ ግን ለእስክንድር ነው። ይኸው እንዲህ አለው። እግዚአብሔር እንደታረቀው በማን ነው እንደታረቀው አውቆ ሶስት እስክንድር ገነት ሊያይ ሶስተኛ እስክንድር ገነት ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ እርሷ አራት እግር እንደ አባቱ ሁለት ክንፍ ያለው ንስር ብትወልድ ይላል። አባቱ ሁለት ክንፍ ንስር፣ አባቱ ከሆነ ንስሩ ነው ማለት ነው ያስወለዳት። ስለዚህ ፈረሷ ንስር እያየች አይደለም፣ በወንድ ፈረሴ ተጠቃችው። ንስሩ ነው ያጠቃት። ኤርሚያስ ዛሬ በወለተ እሑድ በስነተዋልዶ ልታስተምረ ነው ወይ በለቃል ለምንድን ይህን ያመጣሁትኝ? ቆይ ወደ ሰፊው ጋዜ ጋር መጣለሁኝ። ጋይስ እንደዛ ና ርሚ ላይ አብረን ምናነበው ዚ ቤት ሲያብረሻም ቢወቴ በቀኛው ላይ ብዬ ገብቼም እንደምታስነበብ ይበለቃል ቃምበ እግዚአብሔር እንደታረቀው አውቆ ሦስተኛ እስክንድር ገነትን ሊያይ በወደደ ጊዜ እስክንድር የተባለው የግሪኩ ንጉሥ ነው። በወደደ ጊዜ የንስር ግልገል ከባዝራ ፈረስ ባዝራ ፈረስ የማታውቁ ለመጠቃት የደረሰች ለመውለድ የደረሰች፣ በሀገረኛው አባባል ለመጠቃት ማለት ነው። በወንድ ፈረስ ለመጠቃት የደረሰች ማርገዝ ልጃገረድ እንደማለት ነው። በሰውኛ ስናወራ የከተሜ ልጆች አንዳንዱ በዝራ ብሎ የሚለው ስለማታውቁ ነው። ያልወለደች ግን ለመውለድ ዝግጁ የሆነች፣ በወንድ ፈረስ ለመጠቃት የደረሰች በዝራ ፈረስ ትባላለች። ከእንደኔ አይነት ምንድነው? ከገጠር ከባል ሀገሩ ሰው ነው የምትማረው። ኦኬ። ላይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ማላመዱ እንግዲህ በፍቅር እንዲያያዙ መሰለኝ። ፈረሲቱም እንደርሷ ፈረስ አራት እግር ስላላት እንደርሷ አራት እግር እንደ አባቱ ሁለት ክንፍ ያለው ንስር ብትወልድ ይላል። እንደ አባቱ አባቱ ሁለት ንስር ነው ያለው። ንስር ስንት ክንፍ ነው ያለው? ሁለት ክንፍ። ስለዚህ አባቱ ማን ነው ማለት ነው? ንስር ነው። ንስር ምንድን ነው እንቁላልጣይ። በአዝራ ፈረስስ በወንድ ፈረስ ተጠቅታ በሴክሹዋል የሚዋለዱ ማለት ነው። ታዲያ እዚህ ጋ በአዝራዋን ፈረስ ማነው ያጠቃት? ንስሩ። በምኑ አጠቃት ነው? ተጠያይቅ ዛው ቤትህ። ይህን መጽሐፍ እያነበብ ከአሜን የምትለው ሰውዬ እኔ ላይ አይነን አታጉረጠረጡ። ተጠያይቅ ጠይቅ። ጋይስ እንዴት ነው አሞራ ፈረስን ያስረግዛል እንዴ ብለህ በለው። ማል በነገር ዘይሳኖ ለእግዚአብሔር ብሎ ካለ ዳር ያዝ በለው፣ ዳር ያዝ በለው። ይሄ እንትን ንስር እንቁላል እንደሚጥል ነው የማውቀው። በገመገሙ ባደግኩበት አካባቢ ላይ ተራራ አካባቢ ላይ አለ ጭልፊት፣ ጭላ እንደዚህ ዝዬ ምናምን ነገር የሚባሉ እነዚህ አብዛኛው አብዛኛው እነዚህ በራሪ አዋፍት ዝርያዎች በሙሉ እንቁላል ይጥላሉ። በንፋስ ነው። እነሱም እኮ የሚገናኙበት አገናኘት እኮ አላቸው፣ መገናኛ እኛ እኮ ቸገረን ብራዘር። መጽሐፍቶቻቸው ብለው የሚሉት እንዴት ብለን አሁን፣ ይህንን እንዴት ነው ማለት እንዴት ፈረስን እንዴት በምኑ አጠቃት? ይሄ አሞራ አባቱ ብላችሁ ስላላችሁ እንደ አባቱ ሁለት ክንፍ ያለው ንስር ብትወልድ ይላል። አባት ተብሎ የተጣራው ማን ነው? ያ ጀማ በስላምኛው ምን መና እንደ ማለት ነው። ያ ጀማ ይላሉ። እዚህ ማን ነው አባት ተብሎ የተጠራው? ቆምላቸው፣ ድፋባቸው። ማን ነው ንስር ዶክተርዬ፣ ይሄንን እስኪ አጥሩት። እኔ እኔ ምንም ሊገባኝ አልቻለም። ወይ ብዙ መጽሐፍ ስለማነብ ቢሆን አልተሳሳትኩም አይደል? ሳነበው አማርኛው ግልጽ ነው፣ ትርጓሚው ነው የቸገረ ተወያዩ በት እስኪ ምንም አንዳንዱ በብጹ ተወያዩ ነው። የእርሚያው ለእኛም እኮ ሚስጠር እኮ ነው። አማርኛው በቀይና በጥቁር ተጥፎ ግልጽ የሆነ ነገር ነው። ግን እንተርጉሞ ካልን በሳይንሱ ይተርጎም። ሳይንስ በሳይንሱ ከወሰድከው ፌል ያደርጋል። በመንፈሳዊ ከወሰድከው ደግሞ መቼስ ይሄንን እግዚአብሔራዊ ወይ ነው ልትለኝ አትችልም ከፍጥረት ዓለም ውጪ ነው ከእግዚአብሔር ስርዓት ፍጥረት ዓለም ስርዓት ውጪ ነው ስለዚህ ምን እስቲ በቃ ይሄን እንግዲህ ወይ ራሳቸው መጥተው ይፍቱት የጻፉት ይፍቱት ይፍቱ አባት እነሱ ናቸው እንደሚሉ የለ በኦርቶዶክስ ማይንድ ሴት ነው በኦርቶዶክስ መነፀር ነው ይፍታ ሲሆን ኦርቶዶክስ መጥቶ ማን ነው ይፈታው ይሄ ከተፈታ ብዙ ነገር ይፈታል የዚህ አዲስ እኮ ባዮሎጂ መጽሐፍ መጽሐፍ ሁሉ አለብን። ይሄ ከተፈታ እስከዛሬ ተምር ያለው የምትይው ሁላ ባዮሎጂ ላይ የተማራችሁ ስለ ፍጥረት ላይ የተማራችሁ ምናምን አዲስ ሁሉ በዚያ ዘመን እና በዚህ ዘመን ያሉ ንስሮች እንደት ነው ተለያይተው ይሁን? በዚያ ዘመን ማጥቂያ ያላቸው፣ በዚህ ዘመን ደግሞ በንፋስና በእንቁላል እንደዛ አይነት ነገር ሆኖ ነው ወይስ? አልገባኝም። እርሜ እሱ ራሱ ቢሆን ከሳይንሱ ጋር ይጣላል። በዛ ዘመን አሁን ፈረስን ለማጥቃት የሚያክል ማጥቂያ ያለው ንስር በሰማይ ሰማይ ላይ ይበራል ካልከኝ

ሚስጠራው ስላሴዎች ሚስጥሮቹን ግለጥ የማረ ነው ሳለ ነው ብሎ ይዘጋባል። ምንም ሳይነግረኝ አይ ህዝቤ የጠየቀውን ጥያቄ ሳይመልስልህ ለመስቀል ለማሳለም ቄሱ የማረ ነው ሳለ ነው ወይ ቀበነ ብሎ ይላል እና እንደዚሁ ጥያቄ ኧረ ተወኝ፣ ተወኛን ተወኛን ተወኛን፣ ለምን ድነው እዚህ ውስጥ ያስገባችሁ? አሁን ስነ ተዋልዶ እኔ አስተማሪ የሆንኩበት ምክንያት ነው። እኔ ግራ አይገባኝ። በምኔ ጨመራችሁኝ እዚህ ውስጥ? ምን እያወራን ነበር? ቢኒ ነገር